እኔ የምልሽ፣ እኔ እኮ ሰምቼሽ እኮ ነው። እዛ ስትቀባ ስትቀባ ሙሽራው መሄድ ነበረበት እኮ። አስተማሪ ያስፈልገዋል ሙጌ። ከዛ ነው ይዟት መውረዴ ነበረበት። ምን ያደርጋል አለች እኮ። መሄድ ነበረበት። ሳታይን ትጠብቅ ትጠብቅ አለች አለች፣ የኔ እናት ነገር እኔ እኮ እሱን ስንቱን አስተምረን እንችላለን። እኔ አላውቅ እንዴ ተሻለሽ፣ እየዘመርሽ እኮ በጣም ነው ያለቀስኩት ምን የሆነ የወሰሽን ቦታ በጣም ያስፈላል። ዛቤር ባይ ባይ፣ ደህና ዋሉ፣ ደህና ምሹ። በቃ ዛሬ ሰርጉ በጣም ነው የሚያምራ። ቤት እኔ የምልሽ ተስተካክላ

ቢክስ ታጠኙ ማታ ስትጠኝ፣ ቢክስም የለም፣ ግን ያው የእናንተ ፍቅር ስለሆነ አለኝ አለኝ ታጠናለሁ። ስአ ፍቅራችን እንዳይጥልሽ እና ደግሞ ጉድ እንዳይፈላ ደግሞ ዛሬ በቃምን ግን፣ ዘፈን ያልተዘፈነው ግን ለምንድነው? ለሙሽራ ዘፈን ያላዘፈኑት እኔ ነው።

ነበረ እንደ አሜሪካን ሲታጣ እንደ ባዶ ጀሪካን ብሏል። ስለዚህ እግዚአብሔር አም- እንግዲህ ሃይሚና ብሩኬ ያሉት ጾሜን እንግዲህ በልቤ ጾም አለው። ምግቡንም እየበላሁ ነው እየጠጣሁም ነው። እንግዲህ የልብ መሻትን የሚያውቀው እንግዲህ ጋድ አለ ጋድ እንግዲህ ሚዛ እኔ ምን ሀን ዛሬ ያገልግላም ነው ጎረቤት ወይኔ ገኒ ምን እንዳሉ ነገርኩሽ። እንደ ገንዬ ትናንትና ትናንትና ብሩኬ ቡና ሲጠጣ እንትን ሆኖ ለሙፍታ ሰዓት ሰጠው፣ ለእኔም ደግሞ የፈለግሽውን አንሻለኝ አላለች። ኮመንት ላይ ሄደሽ አይተሻል። ኮመንት ላይ እኔ ጋር ላይም ኮመንት ላይ ምን እንዳሉ ታያለሽ። በቡና በቡና በጥብጠሽ እያጠጣሽውን ልጁን ምን አደረገሽው? በሙ በቡና ነው ያሰራሽበት እና ምን ይጠበስል ታዲያ ምን ይጠበስል? ጎረቤቱ ሁሉ ሰላም ነው ወይ ዛሬ ነው ያልኩት። ጎረቤቶቹ የሞቱ ይሆኑ ወይ የኖሩ፣ እስካሁን እንግዲህ አላረጋገጥኩም። የሞቱ እንጂ ምን ይጠቅማሉ እነዚህ አይቀርም። እሱማ እግዚአብሔርማ እውነት የልባችንን አደረሰ ማለት ነው። እግዚአብሔር እውነተኛ ይሰማል እንዴ። ወይኔ ተንቀባረርሽ። ዛሬ ሰላም ሳትኝ፣ ችግር የለም ደግሞ። አጠገቤ እንትን ያለች አንደኛ አንደኛ ነኝ። ሰላም ያልኩሽ አንቺ አይሰማሽም። ምን ሆነሽ ነው እኔ ድምፅሽ የማይሰማውኝ? ረብስማ ረብያለሁ፣ ሰላም ብያለሁ። ደናነሽልኛለሽልኝ ደህና ነሽ? እንዴት ዋላችሁ? እንዴት ነሽ? እንደው ማንሻለሽ መስሎኝ ነው። የበሬ ገባ መኝታ ክላሷ እኮ ያበደል ሰፊ ነው ደግሞ ሰፊ ነው። በጣም ኧረ ግን በጣም ትልቅ ነው ቤቱ። በስመ አብ ኢትዮጵያ ኮ ግን እኮ በስመ አብ ይኖራል ኮ። ገንዘብ ካለ አይደለ። እንዴት ትኖሪያለሽ? ዋና ገንዘብ ይኖርልሻል። ብቻ ብዙ ካለሽ ትኖሪያለሽ። ያው ሰራተኛ ካትሆኚ የዚህ ሰራተኛዋም ሁሉም ነገሩም እኮ ባለቤቱ ነው ይ እዛ ግን በጣም ፈታ ብለሽ ትኖራለች። ብር ካለሽ እነ ደባልቄ እኮ ቤቱን ገዝቶ ነው እየውዬ፣ እያሉ ነው እነ ደባልቄ። ረይ ደባልቃቸው እነሱ አሁን የማይሄዱም እንዴ? አይጠፉም እንዴ? በስመ አብ ወልድ መንፈስ ቅዱስ ራይ ናቸው። ኧረ መቼም አይ